እሙ ግን ትሽበታለሽ። ወንጌል ምኑ ነው ምችልበት ስራ ግን አይኑ ይጥፋ። እሙ የአይኔ ብሌን ወድሽ ነበር ግን ሁሉም በጊዜው አይሆንም። አብሮ አደጌ ዛሬ እንዲ በሀገሩ ተለያየን አብሮ አደጌ። ሰላም እመኝልሻለሁ። አሁን ሁሌም እወድሻለሁ። አብሮ አደጌ ማን ነው አብሮ አደጌ ማለት? እሞ ሚስጥር እያወጣሽ ነው። ሚስጥር እያወጣሽ ነው። አብሮ አደጌ ዛሬ እንዲ በየአገሩ ተለያየን። አብሮ አደጌ ሰላም እመኝልሻለሁ። ሁሉም አብሮ አደጌ ወንድ ጓደኛዬ የለኝም፣ በነገራችን ላይ በጣሪ በሚያውቀው ደሞ ግን ትሽበታለሽ። ፎቶን አርገ መጣህ አደለ? እኔ ለማማለል ይችልበታሉ። ፎቶን አርጎ አልመጣም፣ እኔ ሊያማልለኝ። መቼም ከጓደኛ ጋር ያገኘሃት ሚስትም ይሁን ፍቅረኛ ይዞ መቀጠል የሚፈልግ እራሱ መሄጃ የለኝም ብሎ የሚያስብ አለያም ያለሷ መኖር አልችልም የማይመስለው ብቻ ነው አለ። ምን ትያለሽ? አሁን ያቺን ሴት መተው አለበት ወይስ እሱ እንዳለው ሁሌ እንድትጸጸት አድርጎ አብሮ መዝለቅ ነው? ምን ትያለሽ? ዝም በያለኝ። በጣም ያማን ገብቶኝ ነው። እሷ ነው እሷ፣ አንደኛ የሞተች ሙትቻ ባያት። በቃ እሷ የሞተች ሰው ናት። አንደኛ ሞታለች። እሱ እሱ ነው እሷ ደግሞ በምን አይነት ሞራል ነው ከእሱ ጋ ያለችው? አንደኛ ከሱ ጋ ያለችው ማለት እኔ በሆነ ምክንያት እንዲፈታኝና በቃ እንድንለያይ ማለት የራሴን ውድ ደስ ስለማውቀው እንድንለያይ ያደርጋለሁ፣ እንጂ እኔ እድሜ ልኬ የሆነ በቃ ልክ እውነት ነው። ሲወል ውስጥ እንደገባሽ ቁጠሪው፣ ማርያምን ሲወል ውስጥ በቃ በጣም እና እሱ ያረገበት መንገድ አንደኛ በጣም የሚገርም መንገድ ነው ያደረገው። አንደኛ እሷ የሞተች ልክስከስ በጣም ሴት አሳዳቢ ናት ሲጀመር ማለት ነው። ማርያምን በጣም አስጠላችኝ። በናች በዚህ ቆርቆንዳ ነበር ላዩ ላይ እንዲ ጭንቅላት ማ በዚህ ለምሳሌ ነው ያለው ስሜት አረገችሻ ለምሳሌ ነው ያለው ይታሪኮ የዩቱብ ታሪኮን ይዞ ጠፋ። ለምን ዝም ምል አለው። ከዚህ ተቀምጪ ሀሳብ ላዋጣ እንጂ እኮ በጣም ሰላም ቤተሰብው አዋጡ። ተሳተፉ ተሳተፉ። ደስ ይለናል። መሳተፍ ግዴታ ነው። እኔም ብቻዬን ብርዱ ጠበጠበኝ።